በ2025 የአፍሪካ አስር ወታደራዊ የሀያል ሀገራት ሀገራችን ኢትዮጵያ ስንተኛ ደረጃ ላይ ትገኛለች? ተቀናቃኞቿስ? ሰላም ጤና ስትልኝ፣ ውድ የቻናላችን ቤተሰቦች፣ ለዛሬ ይዘንላችሁ የቀረብነው ፕሮግራም በ2025 አስር የአፍሪካ ወታደራዊ የሀያል ሀገራትና ሀገራችን ኢትዮጵያ የምትገኝበትን ደረጃ ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ተቀማጭነቱን በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ የዓለም ሀገራት ባላቸው የጦር መሳሪያ መጠን በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልከዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየአመቱ ደረጃ ያወጣል። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየአመቱ ከሚያወጣው ሪፖርት የአውሮፓውያኑ የ2025ን የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በተጨማሪም የሀገሮቹ ወታደራዊ አቅም ከሌሎች ሀገራት ባላቸው ትብብር የዲፕሎማሲ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ይወሰዳል። የአፍሪካ ሀገራትም የግዛትና የሕዝባቸውን ደህንነት ለመጠበቅ እንዲሁም በውስጣቸው ያሉ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ በጀት በመመደብ የሰው ኃይላችን በማሰልጠን ወታደራዊ መሠረተ ልማቶችን በመገንባትና በማዘመን እንዲሁም ዘመናዊ የጦር መገልገያዎችን በመታጠቅ ላይ ይገኛሉ። ግሎባል ፋየር ፓወር ለአውሮፓውያኑ 25 ባወጣው የዓለም ሀገራት ወታደራዊ አቅም ደረጃ ውስጥ ከተካተቱት የአፍሪካ ሀገራት መካከል ቀዳሚ የሆኑትን አስር ሀያላን ሀገራት እንደሚከተለው ይዘን ቀርበናል። ፕሮግራማችንን ላይክ ሼር፣ እንዲሁም አስተያየቶቻችሁን ኮሜንት በማድረግ አብራችሁን ሁኑ። አስረኛ ሊቢያ። ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረጅም ዓመታት የመሯት መሪዋ የሞአምር ጋዳፊ መንግስት ከወደቀ በኋላ በርስበርስ ጦርነት ውስጥ ብትሆንም በወታደራዊ አቅሟ ከአፍሪካ በአስረኛ ደረጃ ላይ ትገኛለች። ሊቢያ በዓለም ደረጃ በወታደራዊ ኃይሏ 76ኛ ደረጃ ላይ የምትገኝ ሲሆን ምንም እንኳን አገሪቱ በርስ በርስ ጦርነት ክፉኛ ብትጎሳቆልም በምትገኝበት ስትራቴጂካዊ ቦታና ባላት የተፈጥሮ ሀብት ምክንያት በሰንጠረጁ ላይ ከፍ ብላ ተቀምጣለች። ሊቢያ የምድር ጦር፣ የአየር ኃይልና የባህራዊ ኃይል ያላት ሲሆን ከ30 ሺህ በላይ መደበኛ ሰራዊትም አላት። ዘጠነኛ፣ ሱዳን። በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት ሁለት ዓመታት በእርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ ዘጠነኛ እንዲሁም በዓለም ደግሞ 73 ተኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሽ ኃይሉ ጋር በሚደረግ የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመውና ሀገሪቱን በከባድ ፖለቲካዊ ቀውስ ውስጥ ብትገኝም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል ሱዳን የምድር ጦር የአየር ኃይልና የባህር ኃይል ያላት ሲሆን ከዘጠና ሺህ በላይ መደበኛ ሰራዊትም እንዳላት ይታመናል ስምንተኛ ዲሞክራቲክ ኮንጎ የዲሞክራቲክ ኮንጎ ሰራዊት በተለይም በሀገሪቱ ምስራቃዊ ክፍል ውስጥ ከሚንቀሳቀሱት አማጽያን ጋር እየተዋጋ የቆየ ቢሆንም በጥንካሬው በአፍሪካ ስምንተኛ በዓለም ስልሳኛ ደረጃ ላይ ይገኛል። በማዕድን ሀብቷ የበለጸገችው ዲሞክራቲክ ሪፐብሊክ ኮንጎ የወታደር ኃይል ጥንካሬውን ያገኘችው በዓለም አቀፍ ትብብር ከሚገኘው ድጋፍና አገሪቱ በተጨማሪ በምትመድበው በጀት ነው። ዲሞክራቲክ ኮንጎ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። ሰባተኛ፣ ሞሮኮ ከአውሮፓ ጋር የምትዋሰነው ሰሜን አፍሪካዊቷ ንጉሳዊት አገር የሞሮኮ ወታደራዊ ኃይል በአፍሪካ በሰባተኛ ደረጃ ላይ ሲቀመጥ ከዓለም አገራ ደግሞ 59ኛ ደረጃ ላይ ይገኛል። ሞሮኮ ወታደራዊ ኃይሏን በሰውና በትጥቅ የምታጠናክረው በተለይ የድንበር ጥበቋን ለማጠናከርና በምዕራብ አፍሪካ የሚንቀሳቀሱ የሽብር ቡድኖችን ለመቆጣጠር ነው። ሞሮኮ ባላት ጠንካራ ምጣኔ ሀብትና ከምዕራባውያን ጋር ባላት ጠንካራ ዲፕሎማሲያዊና የመከላከያ ትብብር አማካኝነት ጠንካራ የተባለለትን ሰራዊት ለመገባት ትችላለች። ሞሮኮ የምድር ጦር፣ የአየር ኃይል እና የባህር ኃይል ያላት ሲሆን ወደ ሁለት መቶ ሺህ የሚጠጉ የመደበኛ ሰራዊት አባላት እንዳሏትም ይታወቃል። ስድስተኛ፣ አንጎላ። ደቡብ አፍሪካዊቷ ሀገር አንጎላ በወታደር ኃይሏ ጥንካሬ በዚህ ዓመት በአፍሪካ ስድስተኛ በዓለም ሃምሳ ስድስተኛ ደረጃ ላይ ትገኛለች። የአንጎላ ጦር ኃይል ጥንካሬው ምንጩ አገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትመድበው በጀት ነው። አንጎላ ጦር ሰራዊቷን በማጠናከር በአፍሪካ ሀያላን ከሚባሉት ሀገራት ጋር እንዲሰለፍ ያደረገችው በሀገር ውስጥ ሊያጋጥሟት የሚችሉ የደህንነት ስጋቶችን ለመቋቋም በሚል ነው። አንጎላ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ወደ 110000 የሚጠጉ መደበኛ ሰራዊቶች አሏት። እንደ ግሎባል ፋየር ጥናት ከሆነ አምስተኛ ደረጃ ላይ ያገኘ ነው ሀገር ደግሞ ኢትዮጵያ ናት። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የአምስተኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ ሃምሳ ሁለተኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠና የደህንነት ሁኔታን በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎችን ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይን ታፈሳለች። ኢትዮጵያ ከተለያዩ ሀገራት ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚ ናት። የኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን አገሪቱ በሌሎች ሀገራትም የሰላም ማስከበር ተልዕኮዎች ውስጥም ሰራዊቷን በመላክ ዋነኛ ናት። ኢትዮጵያ የምድር ጦር፣ የአየር ኃይል ና የባህር ኃይል ያላት ሲሆን ከአንድ መቶ ስልሳ ሺህ በላይ መደበኛ ሰራዊቶችም አሏት። አራተኛ ደቡብ አፍሪካ። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ሀይል ጥንካሬ በአህጉሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በአርባኛ ደረጃ ላይ ተቀምጣለች። ባሏት እጅግ ዘመናዊ መከላከያ ኢንዱስትሪዎቿ የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጉትን አብዛኞቹ ትጥቆች ና መገልገያዎች ራስዋ ራሷ ናት የምታመርተው። ደቡብ አፍሪካ የምድር ጦር የአየር ኃይል ና የባህር ኃይል ያላት ሲሆን ከሰባሺ በላይ መደኘበኛ ሰራዊቶችም አሏት። ሶስተኛ ናይጄሪያ። ምዕራብ አፍሪካዊቷ ሀገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ በሶስተኛ ደረጃ ስትሆን በዓለም ደግሞ 31ኛ ደረጃ ላይ ትገኛለች። ሰራዊቷ በግዛት ውስጥ የሚንቀሳቀሱ አማጽያንንና የሽብር ቡድኖችን ለመቋቋም የገነባችው ናይጀሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛውን መዋለ ንዋይን ለሰራዊቷ ትመድባለች። ናይጄሪያ የምድር ጦር የአየር ና የባህር ኃይል ያላት ሲሆን ከ230 ሺህ በላይ መደበኛ ሰራዊቶችም አሏት ሁለተኛ አልጀሪያ ሰሜን አፍሪካዊቱ ሀገር አልጀሪያ በጦር ሰራዊት ጥንካሬ ከአፍሪካ በሁለተኛ ደረጃ እንዲሁም ከዓለም ደግሞ 26 ተኛ ደረጃ ላይ ትገኛለች የአልጀሪያ ጦር ሰራዊት ጥንካሬ የተገነባው አገሪቱ ከምታገኘው የነዳጅ ዘይት ገቢ በምትበድበው መጀት አማካኝነት ሲሆን ይህም ወታደራዊ ኃይሏ ዘመናዊ ትጥቆችንና በደንብ የሰለጠነ ሰራዊት እንዲላበስ አድርጎታል። አልጄሪያ እንደ አብዛኞቹ የአፍሪካ ሀገራት የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ325 ሺህ መደበኛ ሰራዊት አላት። አንደኛ ግብፅ። እንደ ግሎባል ፋየር ጥናት መሰረት የአፍሪካ ወታደራዊ ሀያላን ሀገራትን በተራ የምትመራው ግብፅ ናት። ከመካከለኛውም ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብፅ በወታደራዊ ኃይል ከአፍሪካ ቀዳሚ ሀገር ሆናለች። በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብፅ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘውን ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍ ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለውን ወታደራዊ እርዳታን ታገኛለች። የግብፅ ሰራዊት ግጭት በማይለየው የመካከለኛው ምስራቅ አካባቢ የምትገኘውን ሀገሪቱን ደህንነት ከመጠበቅ ባሻገር በሀገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። ግብጽ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ440 ሺህ በላይ መደበኛ ሰራዊትም እንዳላት ይገመታል። ወደ የቻናላችን ቤተሰቦች በ2025 የአፍሪካ አስር ወታደራዊ ሀያል ሀገራትን የዳሰስንበትን ፕሮግራማችንን በዚሁ ጨርሰናል። ቻናላችንን ሰብስክራይብ በማድረግና እንዲሁም ቪዲዮዎችን ለሌሎች በማጋራት ቤተሰብ ይሁን እንላለን። ሰናይ ጊዜ።